እንዲሁም ደግሞ ሚዲያ ላይ እየጠየቃቸው እነ ታጠቅም እንሻአላ ጦር ትብብር እያደረጉ ነው። የሚዲያ ሰዎች አለ ያቆያችሁ ማለት ነው። እንዲሁም ሌሎችም ወይኔ ተኝችን ማሩ እና አትስማቸው። ህገ ወጥ ህገ ወጥ ሁለን ሲ ይህን ያክል አመት ተሰርተን የለም እንደ ምናምን የሚሉትም አትስማቸው። ሁላችሁም ይድላችሁ፣ ሞክሩት ማለት ነው። በኮንትራት መተን የጠፋ ነው መታደስ ይችላል። የሌሎችም ደግሞ እንሻአላ ሌላ ተጨማሪ ህግ እንዲፈቅድ የዚ ሀገር መንግስት መጠየቅ ነው። ይህ መኖሪያ ፍቃድ ማለት እኮ በሰው እጅ የሚሰራ እኮ ነው። ይሄ ምንም አይደለም፣ በሰው እጅ የሚሰራ ነው። እነሱ የኛ የሀገራችን መንግስትና የዚ ሀገር መንግስት ከተግባቡ ማስተካከል የሚችሉት ነገር ነው። ስለዚህ ለሚዲያ ሰዎች ጠይቁ፣ በቃ ጠይቁ እንጂ ኢንሻላህ ይስተካከላል ማለት ነው። ምክንያቱም ይሄ በሰው እጅ የሚሰራ እንጂ ሌላ ምንም አይደለም ና ማለት ነው። ያው እስከ ዛሬ ድረስም በህገ ወጥነት ብንሰራ ታዲያ ዛሬ ነገ እያልን እኮ ቤተሰብ አላየንም። እኔ ወን ላይ መኖሪያ ፈቃድ ኖረኝም አልኖረኝም እኔ ማሰራቱን የፈለግኩት አሁን ኢንሻላህ አላህ ያስተካክልኝ አላህ ተጠቀጠቃሚዎችን እንዲ እንዳደርገ ደ አደረገኝ እንደ ይህንን ይህንን አዋጅ አላት ተጠቃሚዎችን እንዲያደርገ ይዶ አድጉልኝ ማለት ነው። የምሬን ነው ምላችሁ በጣም ስለፈለግኩ። ምክንያቱም ሁልጊዜ ዛሬ ነገ ቤተሰብ ያለው እያልኩኝ ቤተሰብ ያላየሁበት እጅ ያላየሁበት ምክንያት ምንድን ነው? ይሄ ነው ትልቁ ነገር ማለት ነው። ከዛ ተመልሶ ከዚህ ሂዶ ደግሞ ሌላ ሀገር እንደገና ለብር ብሎ በቃ ከቤተሰብ ተለይቶ መሄድ እንደገና ደግሞ የማያውቁት ሀገር መሄድ በጣም ነው የሚያስጠላ። እኔ ለራሴ ገና ሳስብ ይደብረኛል። ብቻ ሰው ሀገር ገብቼ ስራ ስራ እንዲሆን እንጂ ብዬ ስለማስብ እንጂ ማለት ነው። ሀገራችን ደግሞ እንደምታወት አላህ ሰላሙን ያወረድልን፣ ብቻ አላህ ሰላሙን ያወረድልን ማለት ነው። በተለይ እኛ ሀገር አሁን እኛ ሀገር ደቡብ ወሎ ላይ እኮ ትምህርት ቤት የለም ሐኪም ቤት በገጠር በገጠሩ በቆላ በቆላማው አካባቢ ትምህርት ቤት ከተዘጋ እንግዲህ ከዓመት በላይ ሁለት ዓመት እየሆነ ነው። ሐኪም ቤት ሰዎች ቢታመሙ ሐኪም ቤት መሄድ አይችሉም። መኪና የለም ከማሻ ከተማ ወደ ኮሪብ መኪና አይሄድም። የኮሪብ ሰዎች አሁን ሀኪም ቤት ዶ መታከም አይችልም። በምንም ነገር ወደ ወረዳቸው መዝለቅ መቀላቀል አይችልም። የኮሪብ መታወቂያ የያዘ ሰው አይሄድም፣ ተከልክሏል ማለት ነው እና ባካችኋላ ሰላሙን ያወረድልን፣ ይልቁን ሰላም እንዲሆን ዱዓ አድርጉ። ምክንያቱም የራሳችን ህዝብ ነው እየተጎዳ ያለው ሰው ከዛ ቤተሰብ ከዛ ቤተሰብ እንደዋለህ አይሸዋለህ ህመምን ያርቀው እንጂ ሰው ቢታመምሻ ሀኪም ቤት እንዴት ነው የሚሄደው? በጣም ከባድ ነው እና አላህ ሰላሙን ያወርድልን። እና ሀገራችን በዛ ሁኔታ ባለበት መኖሪያ ፍቃዳችን እዚህ ቢስተካከል አሪፍ ነው። ቢያንስ ቤተሰብ አይተን መመለስ አለ ማለት ነው። እና እኔ መኖሪያ ፍቃድን የፈለግኩት ቤተሰቦችን አይቼ ለመምጣት ነው። እንሻአላ ያ በቃ ቤተሰብ ለማየት ነው እንግዲህ፣ ለሱ ነው። ምክንያቱም ሂደን ድግን እንዴት ነው የምንመለሰው ምናምን እያልን እያሰብን ስለሆነ ቀራማው ይበዛል። በእርግጠኝነት ቀራማ ውድ ነው፣ ብዙ ነው። በዛ ላይ ለመክተብ ይከፈላል። ለአዲሱ ከፊል ይከፈል ይከፈላል። ሁሉም ግን ኢንሻአላህ አላህ የልባችን አለ ያሳካልን ማለት ነው። ሁላችሁም አላህ ተጠቃሚ ያድርጋችሁ። በጣም ግን ኮሚንት ላይ በጣም ብዙ ልጆች ማለት ነው በባህር የመጣን እንዴት ነው እገማ ሳይሰራለን የወጣ ነው ምናምን የተለያየ ነገር የሚጠይቁ ልጆች አሉ ማለት ነው። ወደ ሀገራቸው እድሪ ወደ ሀገራችሁ ሂዳችሁ ተመልሰው የመጡ ይሆናል አቀም ብቻ በተለያየ ጥያቄ ይጠይቃሉ ማለት ነው። እና ኮሜንት ፌመሶች እኮ ኮሜንት አያነቡ መቼም። እኔ ኢንሻአላ አሁን ጀምራለች ኢንሻአላ ጀምሬ እስከምጨርስ ድረስ ያለውን ነገር ነግራቸዋለሁ ማለት ነው። ሀቅ ያኔ ይመስ የማውቀው ሁሉ እንትንላቸዋለሁ ማለት ነው። እና በዛ ላይ ደግሞ ሚዲያ ላይ ያሉ ሰዎች እንትን ስራውን ከሚሰሩት ሰዎች ጋራ ቀረቤታ ስላላቸው በስልክም በምንም ስለሚገናኙ ከዛ እነሱ ደግሞ ይነግሯቸዋል ማለት ነው። ያለውን ነገር እንደዚህ ነው እንደዚህ ነው ብለው ይነግሯቸዋል። ተከታተሉ ማለት ነው። እና አሁንም አሁንም አላህ በቃ የዛ ሀገርን መንግስትና ሀገራችንን አላ ያጓድልን ማለት ነው። ምክንያቱም ሁሉም ነገር እንዲስተካከልልን ማለት ነው። የእኛ ሰው ሁልጊዜ የሚሰራው ቤት ቤት ብቻ፣ ምር የተለያዩ ዜጎች እኮ በያግን ቤት ይሰራሉ በነጻነት ምን ነው ባኪን ቤት ይሰራሉ፣ ምግብ ቤት ይሰራሉ፣ በየሆቴሉ በተለያየ ቦታ ይሰራሉ። እኛ ግን በጣም ነው የምናሳዝነው፣ የምር ከቤት ለቤት ብቻ ነው የምንሰራው። ምክንያቱም እራ ፍቀድ ስለሌለን ማለት ነው። እና እኛ ኮ ጎበዞች ነን፣ ታማኞች ነን፣ ስራችንን ጠንቀቀን እንሰራለን። ኢትዮጵያዊ ኮ ምርጦች ነን አይደል? እን የምር በተለይ ሴቶቹ ማለት ነው። ሴቶቹ ሴቶቹ በተለይ ሴቶቹ ጎበዝ ነን እላችኋለሁ። ኢትዮጵያ ሴቶች ጎበዝ ነን፣ ሰምታችኋል? እሺ ይጨብጨብልን። እና እንደዛ ነው። የምር ነው እና እኛስ ለምንድን ነው ውጭ ማን ስራ ውጭ ስንሰራ ውጭ ስንሰራ እኮ ቢያንስ ረፍት ይኖረናል። ታውቃላችሁ። ቤት ውስጥ ግን ክላስ ቤታቸው እስካለን ድረስ እኛ ምን እንታይዘናል? አናርፍም። ስራ ነው በስራ መስራት ነው። በእንቅልፍ ሰዓታችን ብቻ ነው ትንሽ ምናልፈው ለዛ፣ ምናርፈው ለዛው የሚቀሰቅሱ ይችላሉ ማለት ነው። እ ውጭ ስትሆኑ ግን ስራ የሚሰራበት ሰዓት አለ የምትሰሩበት ቦታው ደግሞ የሚዘጋበት ሰዓት አለ የእንቅልፍ ሰዓት አለ ረፍት አለው ማለት ነው ይህን ያክል ሰዓት ስራ ይህን ያክል ሰዓት ረፍት በቃ ከቀናቶችም ደግሞ ረፍት ይኖራል ከነዚህ አንዳንድ ቀናት ደግሞ ረፍት ይኖራችኋል በቃ አለ አሪፍ ነው እንደዛ ቢሆን አሪፍ ነው ይሻለን አለኝ አይደል እስከ መሸን በወጣን እስከ መሸ ስራ ብቻ ግን ያው ግን፣ በነገራችን ላይ ግን የምንሰራበት ቤት የራሳችን ማለት ነው። ያው ብዙ ጊዜ ይሄ እንትን ነው፣ አላ የራሳችን ማለት ነው። እስካለን ድረስ እስከኖርንበት ድረስ የራሳችን ቤት ነው አይደል? ትተን እስከሄድን ድረስ የራሳችን ቤት ነው። እነሱም ይኖሩበታል እንጂ ይዘውት ይሄዱ መኖሪያ ነው፣ መኖሪያ ነው ማለት ነው። እኛም እንኖራለን እንደነሱ፣ አለ እንጌ። እና አላ እንግዲህ ሁላችሁን ማለ ያስደስታችሁ፣ ሌላ ምንም አላችሁም ያረብ ይጠቅማችሁ በርቱ፣ ተበረታቱ። በቃ ይህን ያክል ብር ለወጥ እችል አዲስ ነው ወይ አረ ምን ያደርግልኛል ይህን ያክል አመቱ ኑሮ የለም ወይ ምናምን አትበሉ። ምክንያቱም ይጠቅማችኋል፣ ይጠቅማችኋል። ቤተሰብ ያያችሁ መምጣት ውጭ አሁን ለምሳሌ ተቤት ከምንሰራበት ቦታ ዴ ብሮን ወተን ከዛ እንደገናኩ የሆነ ቤትም ስንሆን ተፍተሻል ምናምን ስንባል እንፈራለን። እሱ ሆነ ቦታ መሄድ እንፈልገን እንደዚህ እንደዚህ ነው ስንባል እንቀራለን አይደል። በምንድን ነው? በዚህ ሁሉ መኖሪያ ፍቃድ ስለሌለን ነው። ስለዚህ ምን እኛ ሴቶቹ ሲጀመር ብር መስራት ነው። መስራት እንሰራለን እንሰራለን ብራችን ማግባባን ይዘውም በዛም አምስት በዛችን አስር በዛችን ሶስት በዛችን አራት እያለ መጨረስ ብቻ እኮ ነው። ያኔ ከስንት አንዴ ነው አሪፍ እኔ እንጃ ርንዲ ሁላችን ማንዲናል ሁላችን ማንድን ብድ ነው የማስበው ማለት ነው ሴቶቹ ስለዚህ መኖሪያ ፈቃዳችን ቢሰራልን መኖሪያ ፈቃዳችን ብናሰራበት አሪፍ ነው፣ ይሻላል ማለት ነው ይሻል በጣም ይሻላል፣ ከምንም በላይ ይሻላል ማለት ነውና የአረብ እንደ የምረኔ ግን ዳላ እንዳሳከለ አርግልኝ። የ እላችኋለሁኝ። ሁላችሁም አላህ ያሳካላችሁ፣ ያሰባችሁትም ሁላ ላይ ያሳካላችሁ። አላህ ያሳካልን እላችኋለሁ ውዶች፣ እና ብሽሮሽ በርቱ በበረታቱ በጣም አሪፍ ነው። ፓስፖርታችንን የሚያረብት አዲስ ደስ ሲል እላቸዋለሁ። የብዙ ልጆች ግን ከአዲስ አበባ ኮፒ እየወጣላቸው ነው ማለት ነው። ብዙ ልጆች ኮፒ ምናምን ከአዲስ አበባ እየተወጣላቸው ነው እላችኋለሁ። እንዲሁ አሁንማ አሁን እኮ አሁን በኮንትራት የሚመጡት ልጆች እኮ ችግር የለባቸው። ምክንያቱም በስልካቸው ቀርጸው መያዝ ይችላሉ ሁሉንም ነገር። እኛ ስንመጣ ግን እንዲሁ እኔ ለራሴ ከስልክ ጋር የተዋወኩት እዚህ ነው። እዚህ መብ ከመጣው ከሁለት አመት ምናምን በኋላ ነው። ስልክ መያዝ በጣም ነበር መሰቃ የመጀመሪያ ስልክ ሲዝግን እኔ ሰው ሲደውልልኝ ማንሳትን ትቸ መሳቅ ነው ነበር ስብሀናላህ እላቸዋል ና እኛ እና ስለማናውቅ ቶማናነሳ ነው ፓስፖርታችን ብቻችን እኔማ የሚሰጡኝ የሚሰጡኝ ኮንትራት እንደነበርኩኝ ባንክ ቤት ሲሄድ ብቻ ነበረ ባንክ ቤት ሲሄድ ሲሄድ ይሰጡኛል ማለት ነው ከዛ ሲሰጥኝ ምንም እንትን አለው ምንም አላውቅም። ምንም አላውቅም ቁጥሩ የት እንደሆነ ምናምን ምናምን መሸምደድ ይችላል ነበር እንደ የሸመድር ነበር አስለን የሆነ ነገር ከሸመድር ቁዲም ይምሪን መልሶ ይጠፈኝም ነበረ፣ ግን አላውቅም። አስለን የመኖሪያ ፍቃድ ቁጥሩ እንደው ፓስፖርት ቁጥሩ እንደው አላውቅም። ባንክ ቤት ስናሄድ የባንክ አካውንት የተሰጠኛ ረ የባንክ አካውንት ለራስ ሁለት አይነት ሁለት አይነት ነበር። ያቺ ሰባት ምጾር ያለ መልአክ ማለት ነው። አረ ጨምረውልኛል። የምር ጨምረውልኝ ዘጠኝ መቶ አድርገው ልኝ ነበር ዝም ብለው ማለት ነው። ምርጦች ነበር በነገራችን ላይ ሰዎቹ ደህና ሰዎች ናቸው እና አሪፍ ነው። ለማንኛውም በርቱ። ላይክ አዲጉ ሰብስክራይብ አድርጉ። 10 ሺህ አርክ ስከብ 100 ሺህ አስገቡኝ። ከዛም ሁለት መቶ ሺህ አስገቡኝ። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም ወረህመቱላሂ ወበረካቱ።